በፈረንጆቹ 2023 የካቲት አካባቢም የአሜሪካና የእስራኤል ተደራዳሪዎች በጋዛ ተኩስ አቁምና ታጋቾችን በተመለከተ ከስምምነት ላይ ለመድረስ ካይሮ ላይ ተገናኝተው ነበር። የሁለቱን ወገኖች ጦርነት ለመፍታት የተደረገው ጥረትም ሳይሳካም ቀረ። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ለግብፅና ኳታር መሪዎች ባደረሱት መልእክት ሀማስ ስምምነቱን እንዲቀበልና ተገዢ እንዲሆን ግፊት እንዲጨምሩም ጠይቀው ነበር። ነገር ግን ውጤት ሳያፈራም ቀርቷል። የአሜሪካም የመረጃ ማዕከል ኮንግሬስ ኃላፊ ቢል በርንስ የእስራኤል የስለላ ተቋም ኃላፊ ዴቪድ ባርኒያ፣ የኳታር ጠቅላይ ሚኒስትር ሞሐመድ ቢን አብዱራህማን አልታሃኒ እንዲሁም የግብፅ መረጃ ተቋም ኃላፊ አባስ ካሜል የእስራኤልና ሐማስ ጦርነት ለማቆም ሙከራ አድርገው ነበር። ነገር ግን ሁኔታው ሞቅ ቀዝቀዝ እያለ ቋሚ መፍትሄ እንዳይመጣ አድርጎት ቆይቷል። ከዚህ ሁሉ በኋላ እስራኤልና ሐማስ ተኩስ ለማቆምና ታጋቾች ለመልቀቅ ባለፈው ጥር 19 2025 መስማማታቸው የጦርነቱ ሰለባ ለነበሩት ፍልስጤማውያንና እስራኤላውያን የመጀመሪያው የሰላም ተስፋ ምልክት ተደርጎ ተወስዷል። ወስዶም ነበር። ለወራት በኳታር በግብፅና በአሜሪካ አደራዳሪነት የተደረገው ስምምነት የእስራኤል ወታደሮች ቀስ በቀስ ከጋዛ ሰርጥ የሚወጡበትን የስድስት ሳምንታት የመነሻ የተኩስ አቁም ያካተተ እንደነበረም የሚታወስ ነው። ግን አልሆነም። በዚህ ስምምነት ሐማስ ከያዛቸው ወደ 100 ከሚደርሱ ታጋቾች 33ቱ ሲለቀቁ፣ በምትኩ እስራኤል ደግሞ በሺዎች የሚቆጠሩ ፍልስጤማውያን እስረኞች እንደምትፈታ ተስማምተው ጦርነቱ ያበቃል ተብሎ ተገምቶ ነበር። ነገር ግን አልሆነም። የኳታር ጠቅላይ ሚኒስትር ሸክ ሙሐመድ ቢን አብድራህማን አልታኒም ተኩስ አቁሙ ተግባራዊ እንደሚሆን ያለ ጥርጥር ተናግረው ነበር። ከአሸማጋዮቹ አንዷ የሆነችው አሜሪካ የጋዘውን ጦርነት ለማስቆም ለሲቪል ፍልስጤማውያን እጅግ አስፈላጊ የሆነውን እርዳታ ለማስገባትና ከ16 ወራት በላይ የታገቱት ሰዎች ከቤተሰቦቻቸው ጋር እንዲገናኙ ለማድረግ እንደሚያስችል ገልጻ ነበር። እስራኤልም ስምምነቱን በይፋ ተቀበለች። ለመካከለኛው ምስራቅና ለዓለም ተስፋ ምልክት ያመጣል ተብሎም ተደመደመ። ግን የጋዘው ጦርነት ዛሬም አልቆመም። የእስራኤልን ሐማስ ስምምነት ለሁለቱ ወገኖች የሰላም ተስፋ ፍንጣቂ ያመጣል ቢባልም ጦርነቱ ሙሉ በሙሉ እንዲያበቃ ማድረጉ ላይ ግን ግልጽ አይደለም ሲሉ የፖለቲካ አዋቂዎች መናገራቸው አይዘነጋም። ጦርነቱ ካፈናቀላቸው ፍልስጤማውያን ምን ያህል ወደ መኖሪያቸው መመለስ እንደሚችሉም ሆነ ከጦርነቱ በኋላ ጋዛን ማን ያስተዳድራል የሚለው ግልጽ ነገር አላስቀመጠም ነበር። የኳታሩ ስምምነት የዚህ የኳታር ስምምነት ፊርማ ሳይደርቅ የጋዛው ጦርነት እንደገና ገርሽቶ ሌላ ትኩሳት በመካከለኛው ምስራቅ ለኩሷል። talks are now reaching some form of advanced stage with both Israel and Hamas. ለድርድርም ለመፍትሄ ያስቸገረ ውስብስብ የፖለቲካ መካረር ውስጥ ሐማስና እስራኤል እንዲገቡም አድርጓቸዋል። በቅርቡ ግብጽ ያቀረበችውን እቅድ ተከትሎ ሐማስ ፈቃደኝነቱን አሳይቶ የነበረ ቢሆንም እስራኤል ሐማስ ሙሉ በሙሉ ትጥቁን ይፍታ ማለቷ ግን ለሐማስ የሚዋጥለት አይደለም። ሐማስ እስራኤል ያቀረበችውን የተኩሳ አቁም ስምምነት እቅድ ትጥቅ ይፍታ ማለቷም ቀይ መስመር መርገጥ ነው ብሎታል። ከሰሞኑ በግብጽ እቅድ አወንታዊ ምላሽ ከእስራኤልና ሐማስ የተሰማ ቢሆንም ሐማስ በእስራኤል ሐሳብ ግን ፈጽሞ ፊቱን አዙሯል። ትጥቅ ፍቱ ማለት በሚሊዮኖች ነፍስ ላይ መቀለድ ነው ሲልም አቋሙን አሳውቋል። ከዚህ ጋር ተያይዞም እስራኤል ለ45 ቀናት የሚቆይ ጊዜያዊ የተኩስ አቁም ዕቅድ ለግብፅና ኳታር አሸማጋዮች አቅርባለች። በምላሹም 11 ታጋቾችን ሐማስ መፍታት አለበት ስትልም ጠይቃለች። ሐማስ እስራኤል ባቀረበችው የ45 ቀን ዕቅድ በቅርቡ መልስ እንደሚሰጥበት ያስታወቀ ሲሆን ትጥቅ መፍታት የሚባለው ግን የማይታሰብ እንደሆነ አስረግጦ ተናግረዋል። የሐማስ ነባር ባለስልጣን ሳሚ አቡ ዙሃሪ ለአልጀዚራ እንደተናገሩት ሐማስ ትጥቅ ትጥቅ የመፍታት ፍላጎት ፈጽሞ እንደማይኖረው ከገለጹ በኋላ በምንም መንገድ ቢሆን ትግሉን እንደሚቀጥል መናገራቸው ውጥረቱን ከማብረድና ለፍልስጤማውያን ንጽዋን ሌላ ጫና ከመፍጠር ውጭ ለቡድኑ የሚያመጣ ለትርፍ የለም ሲሉ የፖለቲካ ተንታኞች ሀሳቡን ተቃውመውታል። እስራኤል ትጥቅ አውርዱ ማለቷ ለሐማስ ጆሮ እንግዳ ነገር ነው ያሉት ሳሚ አቡ ቀይ መስመር መጣስ ብቻ ሳይሆን በሚሊዮኖች ላይ ሞት ፍርድ እንደማወጅ ነውም ብለውታል። አክለውም ሁሉም ሊያውቀው የሚገባ ነገር ቢኖር ትጥቅ መፍታት የቀን ቅዠት ነው ሲሉ የእስራኤልን ሀሳብ ውድቅ አድርገውታል። ሐማስ አንድ አቋም አስቀምጧል። እሱም እስራኤል ከጋዛ ሙሉ በሙሉ መውጣት ስትጀምር ቡድኑም የያዛቸውን ታጋቾች በአንድ ዙር እንደሚፈታም አሳውቋል። ሐማስ እስራኤል በዋናነት ፍልስጢማውያንን በማፈናቀል የዘር ማጽዳት በማድረግ ከአካባቢው እንዲሸሹ የተለያዩ ጥቃቶችን በመፈጸም የሰብአዊ መብት ጥሰት እየፈጸመች ነው ሲል እስራኤልን ይከሳል። በሌላ በኩል ሰኞ በግብፅ በተደረገው ውይይት ዘላቂ የተኩስ አቁም ለማድረግ የተቀመጠ ነገር አለመኖሩም ታውቋል። መልሶ በተቀሰቀሰው የእስራኤልን ሐማስ ጦርነት እስካሁን ድረስ ከ1500 በላይ ፍልስጢማውያን መሞታቸው ሲነገር ሲናገር በመቶዎች የሚቆጠሩ ንጹዋን ደግሞ ተፈናቅለዋል። ሐማስ መራሹ የጋዛ ጤና ሚኒስቴር እስካሁን ድረስ በተደረገው ጦርነት ወደ 51 ሺህ ሰዎች ሕይወታቸው ሲያልፍ 116 ሺህ 274 ሰዎች መቁሰላቸውን ይፋ አድርጓል።